ሴት ልጅ ከልቧ ከወደደችህ ካፈቀረችህ ከነድህነትህ ከነከክ ከነፎከትህ አብራት ትኖራለች። አስረግጬ ነው የምነግር። አብራት ትኖራለች። ቢርባት ራበኝ ሳትል፣ ቢጠማት ጠማኝ ሳትል ያገኛችኋትን ቀምሳችሁ ፍቅር ብቻ ስለምትሰጣት ደስተኛ ሆና ትኖራለች። ተጎርታ፣ ራሷን ጥላ ለፍቅር ጥግ ድረስ መስዋዕትነት ትከፍላለች። ከልቧ ካፈቀረች ምን በቃ ህይወቷንም ትሰጣለች። ቤተሰብ ሰው ምናምን ማንንም ሰው አሰማ ለእሷ የምትታያት አንተ እናንተ ብቻ ናቸው፣ እንደዛ መስዋዕትነት ትከፍላለች። ለወንድ ልጅ ግን የሚያስጠላው ነገር ልክ እንደዛ የሆነችለት ሰው ገንዘብ ሲያገኝና የተሻለ ነገር ሲያገኝ ሌላ ያምረዋል። ሌላ ያመረች፣ ሌላ የተኳኳለች፣ ከታች የሰፋች፣ ምን ያለች፣ ዘር እንትን ያለች ሸ ምናምን ይልሃል፣ ሲያገኝ ማለት ነው። አንተ ከካም ማለት ነው። ያን ሁሉ ይረሳል። ስለዚህ በእርግጥ እኛም ወንዶች፣ የድሮዎቹ ያለ ገንዘብ ሴት ልጅ ማፍቀር ይችላሉ። የአሁኑ ወንዶች ግን እንችላል፣ እንችላለን ነው እንችላል መሰላ እንችላል እንችላል በሚለው እያዝ ችግር አይደል። እንግዲህ ትናንትና አብርሽ ካፉ የሚወጣና የሚናገር ነገር አያቅምና ማለት ነው እሱ በተናገረ ውላችሁ ሩታን ወይም የምትሰድቧት ወይም የምትነኳት ማለት ነው። እናንተ እንደ ሩታ ጎበዝ ሆናችሁ ሩታን ብትነኩ ወይም ደግሞ ሩታን ብትሰድቡ ምንም መስሎ አይታየኝም ነበር። ነገር ግን የሩታን ጫፏን የምታ ጫፏን እውነት ልንገራችሁ ነው ማለት ነው። ጫማ የምትሄድበት ጫማ የማተክሉ ሰዎች ናቸው። ሩታን መሰድቧት ማለት ነው ወይም የምትናገሯት ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ሩታ መቼ መሰላችሁ ውሸትም አታውቅም ድራማም አታውቅም። ድራማ ያስተመራት አብርሽ፣ ውሸት ያስተማራት አብርሽ ሞር በመጀመሪያ ደረጃ ይሄን እስከ ዛሬ ዋጋ የምትከፍለው ሩታ ማን እንደሆነ ታውቃላችሁ? ኤልዱ ባስገባቻት ነው። ኤልዱ ባረጋቻት ነገር ነው። ኤልዱ ለዚህ ባታረጋት፣ ኤልዱ ይሄንን ባታረግላት ይሄ ሩታ መቼም አትገባም ነበር በዚህ ህይወት ማለት ነው። ይሄ ህይወት ፈልገውት ወደውት አይደለም የገቡት አብርሽና ሩታ ማለት ነው። በመጀመሪያ ደረጃ ኤልዱ ለወንድሟ ስትል ወንድማ እንዳይጎዳባት ወንድሟ እንዳይሰበርባት በውሸት እሱ ማንም አልሰበረውም ማንም አልጎዳውም አብርሽን እንደምታውቁ ማለት ነው ምክንያቱም ከፍቅር ጋር ሲመጡ ብዙ ጊዜ አውርተናል እኛ ለምለምናት ለስራ ያመጣቻት ምክንያቱም ፍቅር ስትመጣ ሚዲያ እንደ ሩታ አልተቀበላት ብዙ ማን ነበሩ አብርሽና ሩታ አብርሽ ከስንት ሴት ጋር መጣ ሚዲያ ላይ ማን የተቀበለው ነበረ ማንስ ቪዲዮ ያይለት ነበረ ማን ላይክ እያረገለት ነበረ? ማነሽ አንቺ የአብርሽን ፈቶ ቲክቶክ ላይ ወተሽ ላይቭ ተቀምጠሽ መታወሪ የነበርሽው ማለት ነው? ወይም ደግሞ ፕሮፋይል አርገሽ እንደዚህ ያርገ ዘግዝቀሽ የምትሳደቢ ማን ነበርሽ? ማንም አልነበርሽም። አብርሽ እውነት ለመናገር ማለት ነው ሩታ ሳትመጣ በፊት ማናችንም አናውቀው። ብዙ ሰው ይመስክሪ ይሄን ማለት ነው እና ሩታ ከመጣች በኋላ ነው ታዋቂ የሚሆነው። የተዋወቀ እንደ ሀይሚ ነበረች እኮ በልመና የምትለምነው ሰብስክራይብ ማለት ነው። ወንድሜን ሰብራይዝ አደረገዋለሁ ደስ የሚለው ነገር እሰጠዋለሁ እያለች ነበር እኮ እኔ ከአንድ ሁለትም ተናግሬያለሁ ማለት ነው። ሲቀጥል ሩታ ፍቅር እንዳያዛትና ፍቅር እንዳላቀረበች ደግሞ ብዙዋችሁ ታውቁታላችሁ። ይሄ የተደረገው ለምን እንደሆነ ታውቃላችሁ። ምክንያቱም አብርሽ አፍቅሯትም ቢሆን ወዳትም ቢሆን በዛን ሰዓት ለሩታ የፍቅር ጥያቄ ማቅረብ አይችልም። ምክንያቱም ለምን ብትኖ ፍቅር ነበረች በሳቱ እንዴት እረሳት? ያን ሁሉ ሐኪም ቤት ሲገባ ያን ሁሉ ሲያለቅስላት እንዴት በአንድ ጊዜ እረሳትና ፍቅር ያቀርባል? ብሎ እሱን ሰው ሊችልተው ነው፣ ሰውን ውሸቱ ሊያወጣበት ነው። ያንን ነገር ተጠቅመው ሩታ የፍቅር ጥያቄ እንደምታቀርብ ሞር እንኳን የፍቅር ጥያቄ ታቀርብ እሺ ለሩታ ላብርሽ በጣም ወዳው በጣም አፍቅራው በቃ እንደተባለው እንደተተወነው ለኛ እንደመጣልን ታድርግ እና ማፍቀር ወንጀል ነው እንዴ? መውደድ ወንጀል ነው እንዴ? ወንጀል እኮ አይደለም። እስቲ አንቺ አንድ ሴት ማለት ነው አንድን ወንድ አፍቅረሽ ስታፈቅሪው የነበረው ማንነቱን እረስቶ ዛሬ ሲቀየር፣ ገንዘብ ሲያገኝ፣ ፌመስ ሲሆን፣ ትልቅ ደረጃ ሲሆን አንቺን የበታችነት ሁኚ እኔ የበላይ ልሁን አንቺ እንደፈለግሽ መሆን አትችም። እቤት ተዘግቶብሽ ቁጭ በይ። ለምን ትናገራለሽ? ለምን ታወራለሽ? እኔ ግን ይጄ ሴትን መሳም ፈልጋለሁ፣ መስራት ፈልጋለሁ፣ ፌመስ መሆን ፈልጋለሁ። እንደፈለኩኝ መሆን እችላለሁ። ግን ሩታ ማለት አፍሽን ዝጊ፣ ምንም ነገር ማረግ አትችም። እኮ ነው የእሱ ስራ ማለት ነው። አሁን በፊት ለምነሽኝ መተሻል አ ተለምነሽ አልቅሰሽ ነው እኔ ያገኘሽኝ። ነገር ግን አሁን አንቺ ምንም ማድረግ አትችም። ስለዚህ እኔ እንደፈለኩ ሁን እየትኩም ከሌላ ሰው በሽታ ይዤልሽ ልምጣ ልንዘላዘልም የሚያገባሽ ነገር የለም። የትም ቦታ ይዤ ስመጣ ብቻ አንቺ ተቀበይኝ። በቃ ስመጣ የኔ ቆንጆ የኔ ማር እያልሽ ተቀበይኝ። ከስተት የስተትን ባጠፋ ብበድልሽ ምናምን እኮ ነው የሚያስተምረው፣ አሁን ማለት ነው። እና ሩታ ያንን ጊዜ አሁን ይህን ሁሉ ሲያረጋ ሲያስለቅሳት ምን ሲላት፣ በፊት እኔ ለምኝው ነበረ የፍቅር ጥያቄ ያቀረበኝ ብላችሁ ልጅ መሞት አለባት። ማነሽ አንቺ? አንድ ሴት ባልሽ እንደዚህ ነገር ቢያረግ እሺ ብለሽ ትቀበያለሽ? እስቲ እናንተ በሩታ ቦታ ሆኖ ማለት ነው። ለምን ገደል አይገባም? አይደለም ማልቀስ፣ እኔ ዛሬ ልታነቂ ነው ይሄ ልጅን አፍቅሪ ብባል ከተቀየረብኝ፣ እኔ እቀየርበታለሁ። ምክንያቱም አብርሽ የድሮ ማንነቱ አለ። አሁን እናንተ ስታቁ ማለት ነው፣ ሩታን ባለች ጊዜ ማለት ነው። አብርሽና ሩታ ቡታ ጀራ ሆነው ሲሰሩ ክብር አትሰጠውም፣ አታከብረውም። እንዴት ነበረ የሚሰሩት? እንዴት ነበረ የሚጓደዱት? እንዴት ነበረ የሚፋቀሩት እንዴት ነበረ የምንወዳቸው አብርሽና ሩታ ማለት ነው። እና ሩታ ደግሞ በመልካምነቱ በጥሩነቱ ወደደችው። አሁን ደግሞ ገንዘብ አገኘ ተለወጠ፣ እኔ የበላይ ነኝ አለ። ምን ታርገው? እሷ ሩታ በመሆኗን እኮ ነው። እውነቴን ነው የምላችሁ ሩታ ማለት እኮ በጣም ጀግናና ጠንካራ ሴት ናት። ማን ብትሆኝ ባልሽ እንደዚህ የሆነ እውነቴን ነው የምላችሁ እስቲ ማን የትኛዋ ሴት ናት ከማንም ሴት ዘሎ እየመጣ እዚህ ጋ ውሽሚትን ቁመው ሚስቱን ዘቅ ከፍ እያደረገ ማለት ነው። ለምን መልስ ትሰጫታለሽ እያለ እንዴት አድርገሽ አንቺ ቆመች ታይሻዋለሽ ማለት ነው የአብርሽ ተግባር። አሁን ጥሩ ነገር ብላችሁ የምደግፉት ማለት ነው። ትለምነዋ ሺህ ጊዜ። ለምን አትለምነው? ለምን ለምን አመቶ ጊዜ አግባኝ አትለውም? ነገር ግን ያንን ነገር አድርጌ አለው ብዬ እኔ በሕይወት አልጫወትም። ሩታም ደግሞ በሕይወት መጫወት የለባትም። በቃ ወንድ ቢሄድ ወንድ ይመጣል። ሲቀጥል እኔ አሁን እኮ የምትገርሙኝ እናንተ ሩታ ቃል አልፈልግህም ብለዋለች አይደል? በቃ ሂድ። ወንድ ከሆነ ጀግና ከሆነ ይተዋት ትጎዳ። የዛኔ ጉዞን አራሱ አልተጎዳች። ሴቱ ያ አሁን ምን ትሆናለች? ንቀት እኮ ነው ሩታ ማለት እኔ አላቅም አብርሽ እንደ ሚስቱ እንኳን አድርጎ እንደ ጓደኛ አይሰጣትም። ሚስቱ እንኳን ልታድግ አይፈልግም። ሚስቱ ልትለወጥ እንኳን አይፈልግም። ይሄ ባል ነው እናንተ። ሲቀጥል ደግሞ አብርሽ ጀግና ነው፣ አብርሽ ጀግና ነው። ጀግና የሚባለውን ቃል እናንተ ወቁት። ጀግና ማለት ዝሙት የሚሰራ ሰው አይደለም፣ ሚስቱን የሚያዋርድ አይደለም፣ የሚዋሽ ሰው አይደለም። እንደ አብርሽ ምን ምን ያስተምራል ለኛ ማለት ነው። አመት በሙሉ ድራማ ሚስቱ አረገዘች ወለደች። አሁን ደግሞ ገና ልጁ እስከሚያደርግ ድረስ ድራማ ይቀጥላል ማለት ነው። ሁልጊዜ መዋሸት ነው ጀግንነት? እንደዛ ከሆነ ለምን አንዋሽም እኛ? እንደዛ ከሆነ የመዳን ቤትን ብዙ ነገር አለ። እንደዚህ እያደረግን እየዋሽን ለምን ሀብታም አንሆንም እንዴ? አንዳንዴ እምነትም እምነትም የሚባል ነገር አለ ማለት ነው። ዛሬ ሩታ ማልቀስ አለባት፣ መውደቅ አለባት፣ መሰበር አለባት። እሱስ ማን ነው? ሩታ ስታፈቅረውና ስትወደው ማንነቱ ምን ነበረ? ምን ይመስል ነበር? ሩታ እኮ ምንም በሌለው ጊዜ እኮ ነው ያፈቀረችው ምንም በሌለው ሰዓት። አሁን ግን እሱ በእሷ ያንን እሷ በሕይወቴ ባትገባልኝ እሷ ባትመጣልኝ የሴት በላይናት እንዳላትም እሱ ለምን ዝቅ ያደርጋታል? ካልፈለጋት በቃ አልፈለግኩሽም፣ የአንቺ ፍቅር ወጥቶልኛል መጫወት አንዴ ከሄር ሚላ ይሆናል፣ አንዴ ሩታ ጋር ይመጣል። ሩታ የሆነ ነገር ስትለው ደግሞ እዛች ጋር ይሄዳል። ያቺ ደግሞ ስታኮርፋው እዚ ጋር ይመጣል። የትኛው ወንድ ነው እስቲ በሀገራችን ባለትዳር ሆኖ የልጅ አባት ሆኖ ውሽሚትን የሚያዞር ማለት ነው? ውሽሚትን ይዞ የሚዞረው ማን ነው እስቲ ንገሩ። የትኛው ዩቱበር ነው? አብርሽ እኮ የሰው ፍቅር አለው እኮ የሰው መውደድ አለው እኮ። ኦዲንሶቹ ራሱ በስነ ስርዓት መያዝ አይችልም እንዴ? ሩታ እንኳን ብትዋሽ ሩታ ብታጠፋው ማለት አብርሽ መመለስ አይችልም ይሄ ነገር ይደብርብሻል፣ ያስጠራብሻል፣ ታይ አይላትም። ሩታ አጠገብ ሲመጣ ጫዋ ጫዋ ጫውተዋል፣ ሌላ ቦታ ሲሄድ እውነት ነው ምላችሁ፣ ለሩታ አንድች ነገር አያዝንላትም። ለሄርሜላ እንደሚያዝንና ለሄርሜላ እንደሚሳሳ ለሩታ አይሳሳላትም። በቃ ሩታ ማለት አይፈልጋትም። ግን እሷ ከነገ ዛሬ ይሻላል፣ የሆነ ነገር ይሆናል፣ እንደዚህ ይሆናል፣ ይለወጣል፣ ለምን ተስፋ አልቆርጥም በማለት ነው እንጂ የምትታገለው ሩታ። እውነት ለመናገር አብርሽ ሩታን አይፈልጋትም። በቃ ለምን ተለወጠ፣ አደገ፣ ፌመስ ሆነ፣ እሱ ታዋቂው ሆነ። በቃ እሱ ኦዲየንስ አለው አሁን ማንም ይችለው የለው ማለት ነው። ለዛ ደግሞ የፈለገበት ቦታ ከደረሰ በኋላ ሩታ የራሷ ጉዳይ ትጎዳ፣ ልጅዋ ምን ይበል፣ ምን አገባው እሱ። እንደ ለሩታ ቢሳሳ ኖሮ ማለት ነው ከራስ ቤት እንደዚህ በፀሐይ አውጥቶ